ር ያለፈ ነው አርጉልኝ። ሽሩሩ ነው ለሞቱትን ሰዎች የሌላ በራሙዝ ነው። ይሄ ጥርት ያለ ትምህርት እኮ ነው። የኔኮ ትምህርት ነው። በሙዚቃ መሳሪያ ስለገባበት ነው። መሳሪያ አድርጌ ማስተማር ማለት ነው። መሳሪያ መስሪያ ነው። የዚህ ሰውዬ ምን ይሆናል? እስ ሄደ ክሬኤተር ሰርች ምናምን ሄዳ እስከ አዳምጥ። የነሱ ኮተታ ተታኮተት የሽርክ ኮተታኮተት። እኔ አላህ እንፈራለሁ፣ አንድ አላጋራም። በአላህ ስብሐን ስንት የተውሒድ ነገር እየሰራ ነው። ተከታተሉ፣ የተውሒድ ነሺዳዎች የሸርክ እነ ነሺዳዎች ነው እየሰሩ ያሉ እነሱ የሸርክ የዝሙት ዘፈኖች ከዛ እያመጡ ከነኢፍሬም ከነ አስቴር ከነ ምናምን የሞቱትም አሉ ከነሱ እየለቃቀሙ ነው የቅርብት ውስጣችን እስከ ክሪኤተር ሰርች የምትባል አዳምጠኝ ሼር አድርጉት እስኪ ሼር ሼር ኮፕሊንክ እያረጋችሁ አይደለም ዘጠኝ ዘጠኝ ሆናችሁ አንድ ብቻ ነው ኮፕሊንክ በጣም ተሳዝናለሁ እስኪ የቅርቡ እንኳ የደበቅኩት uh, ሁላ